ከየት አምጥተሽ ነው የምትደግሽው? አልሰራም እንዴ? አሁን ባንክ ስንት አለሽ? ኡጋንዳዊ ነኝ? ቡርኪና ፋሶ ነኝ ወይ? ምንድነኝ ምንድነኝ? እኔ ናይጄሪያ ነኝ? ምንድነኝ? ሰርግ ማለት ሁለት ሞኞች ከፍ ያለ ቦታ ላይ ተቀምጠው ሀብታቸውን ተምች ሲበላው የሚያዩበት መድረክ ነው። ምን ይልሃል መለ ልጁ ምን አለው ጊዜ በምን ያኖራታል? በምን ያስተዳድራታል? በህገ መንግስቱ እንደ ዘንድሮ ነው እንደ ድሮ መጀመሪያ ላይ ው እንደዚህ በሩን ይዞታል አንደኛው፣ ሌላኛውም በሩን ይዞታል ይብሎ ጫማቸው ወልቆ ምናምን ነገር ም ነገር ይላል ት ነች ሶስት ጊዜ ሚዜ ከሆነች አራተኛው ላይ ታገባለች የሚባለው። ምን አልክ? ነው እንዴ? ኖርከው ምን ሆነ? ምንሽ ቺኳ ምናምን ነው። እኔ ድሮ በማርሰዲስ የሚዳር ሁሉ ባለሀብት ይመስለኝ ነበር። ማርሰዲስ ምናምን ከዛ ማርሰዲሱ ፒ ፒ ፒ ፒ ፒ ፒ እያለ እንደዚህ ይቻለ ያለች ቤት ይገባል ድግስ አልወድም በፍጹም እኔ ድግስ ላይ መቆም አልፈልግም አይገርምሽ ማለት አሁን ይሄ ራስ የምትደግሰውን ድግስ ነው ወይስ ታዳሚ ሆነ የምትሄድበትን ድግስ ነው ድግስ ሰው እጃለሽ አሁን በሰርግ ነው ማገባው፣ ልቲ እንዳይሆን አለምሽ፣ ዛሬ ነው ዛሬ ነው ተብሎ የእውነት ከምርሽ ነው፣ ሸብረባለች ተብሎ እንደዛ ነው የምትፈልጊው? በደንብ ነው እንጂ ምድሪቷ ተንቀጥቅጣ። ለሰርግ ወጪ ማውጣት ድግስ መደገስ አስፈላጊ ነው? አይደለም፣ አይደለም። ለምን አለምህ እኮ ነው፣ በቃ ደስታህ ነው። እውነትሽን ነው፣ እውነት አለምሽ ነው። በዓለምሽ ጊዜ በቃ ዛሬ እኮ አለሟ ነው ዛሬ እኮ አለሟ ነው ይባልና፣ ባንኮች አለሟን ስለምታይ፣ ስጦታ ጥቃቅንና አነሰኛ አለሟን ስለምታይ እና፣ ታዲያ ከየት አምጥተሽ ነው የምትደግሺው? አሁን ባንክ ስንት አለሽ? አይ ተጨባጭ እናርገው እኮ ብዬ ነው ተጨባጭ እናርገው ብዬ እኮ ነው። በመጀመሪያ ደረጃ በመጀመሪያ ደረጃ ሁለት ሰዎች መጣመር ፍላጎት ካላቸው የሁለቱ ሰርግ ሲጀመር በደንብ ስንመለከተው ባህላዊ ነው። ባህላዊ እሴታችን ነው እንደኛ እንደ ኢትዮጵያኖች ማለት ነው። ምንም ቢሆን ሰርግ ትልቅ ነገር ነው። በቃ የሰው ልጅ ይወለዳል፣ ያድጋል፣ ትምህርት ቤት ይገባል፣ ይማራል፣ ይመረቃል፣ ስራ ይይዛል። ከዛ ትልቁ ደስታው ትዳር መመስረቱ የራሱን ህይወት መመስረቱ። የሰው ልጅ ደስታው ሲወለድ አደገ እኮ በቃ አደገ፣ ተማረ፣ ተመረቀ። ሲመረቅ ከዛ ደግሞ ሲያገባ ስራ መያዙ ደስታ ነው። ከዛ ትምህርት ማነው ትዳር ይመሰረታል። ትዳር መመስረቱ ትልቅ ሰክሰስ። አሁን እኔ እያልኩ ያለሁት ሰርግ ለኢትዮጵያውያኖች ባህላዊ እሴታችን ለሁሉም ዓለም ነው። አልኩህ እኮ ሰርግ ኢትዮጵያ ውስጥ ብቻ ያለ ነገር እኮ አይደለም። ሰርግ ሁሉም ዓለም ላይ አለ። ግን ምንድነው አሁን ኢትዮጵያ ውስጥ በደምብ ምን አለ? እኔ ለኢትዮጵያውያኖች ብል ምክንያቱም እኔ ኢትዮጵያዊ ነኝ። ኡጋንዳዊ ነኝ? ቡርኪናፋሶ ነኝ? ወይ እኔ ናይጄሪያ ነኝ? ምንድን ነኝ? አንቺማ ኢትዮጵያዊ ነሽ። እኔ ለዚህ መሰክርልሻለሁ። አሁን እኛ እሴታችን ነው ሰርግ፣ በጣም ድመቅ ብሎ ምናምን ነገር ሲጋባ። እኔ ማውራት የምፈልገው ስለ ኢትዮጵያኖቹ ነው። አሁን ለምሳሌ ሌላም ሀገር ይከበራል ሰርግ፣ ሶስት አራት ሰዎች ሆነው ምናምን ነገር ሄድ ብለው ምናምን ይጋባሉ። እኔ ምንም ተቃውሞ የለኝም። እኔ አሁን ትልቁ ጉዳይ ምንድን ነው ለምሳሌ ሴቶች በተለይ ቢፈታኝስ፣ ንብረት ካፈራው በኋላ ቢክደኝስ፣ ሰርግ ምን ማስተማመኛ ነው ታዲያ? ቢክዳት ምንም ማሰማመኛ አይደለም። ስማ፣ እኔም እኮ እሱን እያልኩሽ ነው። ማሰማመኛ፣ አይ ቢክደኝስ፣ ብለው ስለሚፈሩና ስለሚሰጉ በተለይ ደግሞ ቤተሰብ አሁን ወጣት ሆነሽ ምናምን ነገር ፈረመ አልፈረመ ምን ችግር አለው ምናምን ልትይ ትቻለ እንደዛ ከፈራህ እኮ ኢትዮጵያ ህገ መንግስት ሶስት ወር አንድ ቤት ከኖሩ ከአንተ ባልና ሚስት ነው የተሻረው ለማለት ነው የጸደቀ ነው በጣም ጥሩ ነው ግን ሶስት ወር ወንድና ሴት በምን ሁኔታ አይ በምን ሁኔታ መኖራቸው ብቻ በቂ አይደለም የሚል ሁኔታዎች እየተፈጠሩ ነው ምክንያቱም አሁን ባለንበት ዘመን እጅግ በጣም አስከፊ ሁኔታ ላይ ስለሆነ ያለ ነው ወንዱም ሆነ ሴቷ ወንዱም ሆነ ሴቷ የሚያድኑት ሀብት ስለሆነ ሀብት አዳኞች ስለበዙ፣ ሁሉም ማለት አይደለም። ሀብት አዳኞች ስለበዙ ወንዱም በቃ አለሜ የኔ ፍቅር ዘፈን ትግስት በቀለ ያው ዳመቱ ዘፈን ማለት ለሜ ቀብራራ የኔ ቀብራራ የኔ ጠንበለል የኔ ፍቅር እንደው የት ላስቀምጠህ ምን ሊሆንልህ ምናምን ነገር ይባባሉና እጠፍ ብለው ሁለት ከወለዱ በኋላ ፍች ይጠይቃሉ ይሄ ከሰርግ ጋር ያገናኘዋል እንግዲህ ሀብት አዳኞች ከሚለው ጋር ነው ምን መሰለህ ወደኋላ ትዳር ምናምን ሳይሆን ሰርግ የሰርግ ወጪ ማለት ሰርግ መደገስ አስፈላጊ ነው ወይ አሁን እኮ ሰርግ መደገስ አስፈላጊ አይደለም። ለምንድ ነው አስፈላጊ ያልሆነ? ሰርግ መደገስ አስፈላጊ የሆነበትን ነገር ልንገርህ። እሺ እንዳልኩ ቅድም ሰው በቃ የራሱን ህይወት የሚመሰርትበት ከቤተሰቦቹ ወጥቶ ኃላፊነት ወስዶ የራሱን ቤት ገንብቶ ኃላፊነት ለልጆቹ ወስዶ ለአጋሩ ወስዶ የሚኖርበት ትልቅ ተቋም ነው። ያንን ተቋም የሆነ ነገር አድርገህ የቅርብ ቤተሰቦችህን ጠርተህ ደስታዬ ደስታችሁ ነው፣ ኑ ደስታዬን አብረን እንጋራ ደስታዬን አብረን እናሳልፍ ብለህ ትንሽዬ ድግስ ደግሰህ አብረህ ብታሳልፍ ምንድነው ክፋቱ? ምንድነው ችግሩ? ሰው የሚሰራው ገንዘብ የሚያጠራቀመው ምን የሚለው እኮ ለራሱ ነው። አይደለም ትንሽዬ ድግስ ነው ምንም ትልቅም ቢሆን ችግር የለውም። ትንሽዬ ድግስማ የኬክ ምናምን የኬክ ምናምን ከሆነ አይ የኬክ ምናምን ከሆነ የኬክ መግዣ ሰጣቸዋለሁ። እዚያ ጋር አሳልፈን ነው እንጂ እንደ ቆመ ነው። አይ ስለዚህ፣ ምን አለ መሰለሽ፣ አሁን ሰርግ ቤተሰብን ከቤተሰብ የምታስተዋወቂበት ከሆነ ምን ችግር አለው ታዲያ? ገባሽ? አዲስ አበባ ማዘጋጃ ቤት ለካሱ የድሮ ነው። አሁን በየክፍለ ከተማው እና በየወረዳው ያፈራርማሉ። ካሜራ ማስገባት ትችያለሽ፣ ማፈራረም ትችያለሽ። ምንም ድግስ አያስፈልገው። ትገቤና እዛ ቆይ፣ ወረዳዎቹ እራሳቸው ምን ያደርጋሉ መሰለሽ? ሙዚቃ ይከፍቱልሻል። ምን ይላሉ? አንቺ ብቻ ካሜራሽን ይዘሽ ትሄጃለሽ። እናትና አባትሽ ይቀመጣሉ፣ እዚህ ጋ ሽማግሌዎች ይቀመጣሉ፣ ይፈርማሉ። ህጋዊ ጋብቻ ጸደቀ፣ አለቀ። ስንት ሴት ነች። ሶስት ጊዜ ሚዜ ከሆነች አራተኛው ላይ ታገባለች የሚባለው ታገባለች ነው ይባላል። ታዲያ ቀጣይ ሁለት ሆነሻል ሶስት ሆነሻል። ትዳር ማለት እኮ በጣም ክቡር ነገር ነው። ያንን ደስታህን የምታከበው በዛን ቀን የሰርግህ ቀን የሚደሰተውን ቤተሰብህን እና አባትህ ይኮራሉ። ቤተሰቦችህ ኢቭን አልፎ ተርፎ ከዘመዶች አልፎ ጎረቤቶች በአንተ ከሌኮ አገባ ከሌኮ የከሌ ሰርግ እኮ የማይረሳ ሰርግ ነው። ወይ ለከሌ ሰርጌ በላ ነው ወይ ለከሌ ሰርጌ የጠጣ ነው ይባላል፣ ነው ከዛም በኋላ ፎቶ አለ፣ ቪዲዮ አለ፣ ማስታወሻ ከልጆች ጋር ደግሞ የዛሬ ሀምሳ ዓመት እኔና እናታችሁ ስንጋባ ብለ ከልጆች ጋር ደግሞ ቁጭ ብለ ታየዋለ ይዋት እናታችሁ እንዴት ቆንጆ እንደነበረች ይሁ ምን አይነት ሰርግ ደግሼ እንዳገባት ይሁ እንዴት አይነት ድግስ እንደነበር ብለ ማስታወሻህ ነው። መጀመሪያ ታሪክህ ነው። በዛ ላይ ደግሞ በአንተ መደሰት የሚደሰተው ሰው ብዛት፣ ቤተሰብ በጣም የመጨረሻ ይሄ ሰክሰስ ብሎ የሚያስበው ነገር ሰርግ ነው። ትማራለህ፣ ተወልደህ አድገህ ተምረህ ተመርቀህ ምናምን። ልክ የእውነት ማለት ነው ልክ ስትመረቅ የሚሰማቸው ስሜት አይደለም ቤተሰብ ስታገባ የሚሰማቸው የእውነት በቃ ስታገባ የሆነ ስቴፕ ላይ ደርሷል፣ ልጄ አድጓል፣ ልጄ ኃላፊነት ወስዷል። እኔ እኮ በጣም

አሁን ብቻ ቁም ነገሩ ምን መሰለሽ፣ አሁን ሰርግ በትንሹም ደገሽው በትልቁም ደገሽው ደስታ አይደል እንዴ? አሁን ኧረ ተይ የወረፋ ነገር ኧረ ተይ። በትንሹም ደገስኩሽው በትልቁም ደገሽው ምን አለ መሰለሽ፣ ለምሳሌ እያንዳንዱ ቴብል ላይ አንዳንድ ጊዜ ምን ይሆናል መሰለሽ፣ ውስኪ በእያንዳንዱ ቴብል ላይ ይቀመጣል። በእያንዳንዱ ቴብል ላይ አራት አራት አምስት አምስት ሰው ለሚቀመጥበት አንዱ ውስኪ ከዛ ቢራ አንቦሃ ለስላሳ ለኛ ነው። ለስላሳ ለስላሳ። አይ እኔ ቢራ ምናምን ስለማጠጣ ነሽ እንዴ? እኮ ለእኔ እና ላንቺ ማለት ነው። እና ለስላሳ ምናምን ይቀመጣል። ከዛ ሰው አይ ችግር የለውም። ሰው ከዛ ውስኪዋን ሾፍ ሾፍ ያደርግና የውስኪ የውስኪ ደከም ያለ ጠጪ የተቀመጠበት ቦታ ይመርጡና ቁጭ ይላሉ። ምክንያቱም ብዙ ለመጠጣት ማለት ነው። ይቀመጣል ከዛ ዞር ሲሉ አቤት አቤት ለቁርጥ ጮባው ጠለል ብሎ ቆራጩ ቢላውን ከምን ላይ ይላል፣ ከሻኛ ከዳቤት ከየትኛው ምናምን ነገር ይላል። ከዘጣብ ከፍ ብሎ አዎ እያለ ይሰጣል። ከዛ ሁሉም ያዝ ያዝ ያዝ ያዝ ያደርግና እያርገ ይባላል። አቤት ሰርግ ጨምላቃ የሆነ ሰውዬ በዘረፈው ገንዘብ ቆይ፣ አይ ልጨርስ። የእውነቴን ነው፣ ምክንያቱም ሰው እኮ የሚለውና ይሄ ሌባ የህዝብ ሀብት ሰርቆ ነጋዴም ከሆነ ከህዝብ የበዘበዘው ነው ያለ አግባብ በግፍ አሁን አንድ ውስኪ አንድ ውስኪ በየቴ ብሉ ላይ ያስቀምጣል። ጉራ እኮ ነው። ጉረኛ ይላል። ደግሞ እንደ ነገሩ ቆይ እውልሽ እው እንደ ነገሩ አ አድርጎ ይደግሳል አይደል? ሰርገኝ ቋጣሪ ይሄ መሰለ ቋጣሪ በዚች ምድር ላይ አልበቀለም። ታየዋለህ ችልስ ይው ችልስ ችልስ ችልስ ለመቼ ሊያደርገው ነው? ለልጁ ሰርግ ያልደገሰው ገብጋባ፣ እንዴት አይነት ገብጋባ ነው ብሎ ይሳደባል። ይው ደግሰሽም ትሰደብ ያለሽ ደግሞ ችግረኛ ሆነች ደግሞ ችግረኛ ሆነሽ፣ እንደው በተቻለኝ መጠን ብለሽ ቁጭ አድርገሽ ትደግሻለሽ። እንዲህ ያዘመበ ቤቷን አታድስበትም፣ ይህንን ያህል ወጪ አውጥታ የምትደግሰው ጉረኛ። አሁን እኮ እንደው ከነከሌ ከነከሌ ጋር አስተካክሉኛለች። የእውነት ደግሰሽ ደግሰሽ አብልተሽ ይሄ ሁሉ መዓትና ውርጅብኝ ስድብ፣ ምን በወጣሽ። የእኔ ደስታ ምን እንደሆነ ታውቂያለሽ? የእኔ ደስታ እኔ መጀመሪያ እግዚአብሔር የምወዳትን የግራ ጎኔን ሲሰጠኝ፣ ይኸውልሽ አምላኬን ለማመስገን በማምነው ቤተ ክርስቲያን ሄጄ በአምላክ ፊት ቆሜ ቀሪ ዘመኔን ቀሪ ዘመኗን አብረን እንድናሳልፍ ውይ ኧረ የእውነትን ስለመሰለኝ ቃል ኪዳኔ ልጨርስ ቃል ኪዳኔ ልጨርስ እና በእግዚአብሔር ፊት ለአንዴና ለመጨረሻ ጊዜ ቃል ስንገባ በእኔና በምወዳት እጮኛዬ ወይም ማገባት ሴት ፊት የሚኖረው ደስታ ሲያስብ ነው። ከዛ አንድ ጊዜ እንደ ፎቶ ልነሳ፣ ከዛ ስቱዲዮ ገብቼ ፎቶ ፏ አርጌ የተነስቼ፣ ከዛ ደግሞ እወቁልኝ የምትል ቆንጆ ፎቶ እዛች ላይ እኔና እምናምን ምናምን ተጋብተናል እወቁልኝ። ከዛ አዲስ አበባ ይሄ ወረዳ ወረዳ እኮ ልል ነው ወረዳ ምናምን፣ እኮ ልል ነው ወረዳ ምናምን ልልና፣ ቆይ ወረዳ ማንም ሳይበላ፣ አሁን አንድ የጎረሰ ሰው አለ። ማንም ሳይበላ ከዛ እንትን እሄዳለሁ፣ ወረዳ ወይም ክፍለ ከተማ ሄድና፣ አንድ ሻምፓኝ፣ ከዛ የምንፈራረምበትን ቆንጆ ቆይ እስክሪፕቶ እገዛለሁ። ከዛ በዚህ በኩል ሽማግሌዎች የኔ በዚህ በኩል የእሷ ሽማግሌዎች ከዛ እናትና አባት ይመጣሉ። አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ እቴ ሸንኮሬ እየተባለ ከዛ ሙሽሪት ሙሽራው የአብርሃም የሳራ ይሁን ጋብቻችሁ እየተባለ ፎቶ ይደረጋል። እናት አባት ምናምን ከጎን ይነሳሉ። ከዛስ አልተበላም እኮ ገና። ይኸውልሽ ከዛ አስፈላጊ ይኸውልሽ፣ ከዛ ስንወጣ ያው ወይም አጋጭተንም ሊሆን ይችላል። ምነው ደነገጥሽ? የቀለበት ፕሮግራሜ እኮ ነው እኮ። ከዛ ምን ችግር አለው ብናጋጭስ? እኔማ አግብቻለሁ እኮ ያታይም ግን እንዳጠራኝ በሽ አዋጥቼ ልብ ነው። እንዲያው ምን ነው ድስት አልሽ የመጨረሻ ነው። ይኸውልሽ እዛ ጋር እኮ ያሉት እኔ እኮ አክብሬ ጠራሁሽ። እና አሁን ለምሳሌ አክብሬ ጠርቼሽ አለው እኔ ገንዘብ ላይ ላይኖረኝ ይችላል። ለምን እዛ ነገር ውስጥ እገባለሁ? ሲጀመር እኔ እኮ የምልህ ራሴን የቻልኩት እኮ ፋይናንሻል ሳትዘጋጅ ነው ለማግባት የወሰንከው እኔ ማ ዝግጁ ነኝ እና እኔ ቤት ከገባው በኋላ ቀለቤን ለሁሉም ሰው በትዳር አይ በትዳር ስኖር በትዳር ውስጥ ለመኖር ያዘጋጀሁትን ቀለብና የቤት ዕቃ መግዣ ይሄን እዛ ጋር። እኔ እኮ ሰርግ ማልደግ ሰው ምን ይለል መሰለህ? ልጁ ምን አለው ጊዜ በምን ያኖራታል? በምን ያስተዳድራታል? በሕገ መንግስቱ ህገ መንግስቱ የሚያስተዳድርልኝ ከሆነ እሱ ደግሞ በጣም የተሻለ ነው፣ ማለት አትቀል ገባሽ። በቅዴ በፕሮግራም ነው ምኖረው። እማገባው እኮ ስለተሸነፍኩ ነው። በፍቅር እኮ ስለተሸነፍኩ ነው። እንዴ፣ አይደለም ደስታህ ነው እኮ መስራት አለብህ። ገና እኮ ብዙ ኃላፊነት ይጠበቅ። ሰው እኮ በልኩ ነው። አሁን ለምሳሌ እኔ ገንዘብ ከሌለኝ ሼር አታረጉም እንዴ? ከሚስት ጋር፣ ከሚስት ጋር ሼር አታረጉም ሼር እናደርጋለን። ወጪውን ካልቻል ነው መደገስ፣ የማይቻል ነገር የለም። ድግሱን ታይ ወኔ እኮ አሁን የሽምግልናውን ቀን እኮ ነው እያወራሁት ያለው፣ የሽምግልናውን ቀን ውልሽ እንደኔ ያቀ እንደኔ አቅም፣ እንደ ዘንድሮ ነው እንደ ድሮ? መጀመሪያ ላይ ይልኝ የድሮ ሽምግልና ነው የዘንድሮ? ቆይ ይችኛን ታፌ ላይ ልጨርስና ቆይ ካፌ ላይ ልጨርስ የትኛውን? አይነት የዘንድሮን ሽምግልና ነው እንደኔ አይነቱ ሽምግልና ወይ አንቺ የዘንድሮና ያኛው። የዘንድሮማ በጣም ቀውጢ ነው። ለምሳሌ ጂፕላሷን ተከራይተህ ምናምን የምትደግሰው ሽጂፕላ ምን ቤት ነው? ጂፕላሷው አለ ሽምግልና ነውዛራያሉቤት እቃ የእሷም ጓደኞች አንድ አይነት ልብስ ያሰራሉ ምናምን። ጠዋት ሽምግልና፣ ከሰአት ደግሞ አንተ ልብስህን ሀበሻ ልብስህን አድርገህ ሄደህ ሰለብሬት የምታደርጉበት ሽምግልና የት ነው? እነሱ ቤት ነው። ስፖንሰሩ ማን ነው? እሱን እንግዲህ በምን ልወቅ? እኔ አሁን ጂፕላስዋን ምናምን ቤት ተከራይቼ ሽምግልና ተልኮ ሚስት መሰለችኝ ከቨር የምታደርገው ይሄን ይሄን። አንተ አንተ ግን ካለህ አንተም ከቨር ልታደርግ ትችላለህ እንዴ? ቀጥለህ ወጪውን አምጣው ካለችስ ታመጣለህ ምንድነው? የሚያህል ምንድነው? የሰራኸው አንተ እንዴ? እያልከው እንዴ ኖርከው ምን ሆነሽ? አረ ምን እሺ፣ ቺቋ ምናምን ነው እንዴ የእውነት? በቃ አባባሪሽ ምናምን ነገር ራፐር ነው የመሰልሽኝ እኔ ራሴ። እኔ ድሮ በማርሰዲስ የሚዳር ሁሉ ባለሀብት ይመስለኝ ነበር። አምስት ስድስት ማርሰዲስ ምናምን መጥቶ ጭቅጭቅጭቅጭ ሲበስ ምናምን፣ ዛሬማ ልጥጥ ነው ማለት ከዛ ማርሰሪሱ ፒፒፒፒፒ እያለ እንደዚህ ይቻለች ቤት ይገባል። ቆይ አሁን ሜካፕም ጥሩ አይደለም ልትል ነው እኮ አይደል? ሜካፕ አዎ፣ ለሰርግ ሜካፕ መቀባት ይሄ ማስዋን አይመስልም ምናምን ልትር ነው። አልበሙን ስታሳይ የማን አልበም ነው ያለችው ስታሳይ፣ የራሴ ነው። ስምሽን መጻፍ አለብሽ ላይ ያንን ያህል ተቀየረ። ገባሽ? አሁን ስምሽን ከና አባትሽ፣ እንዲያውም ስተት ላይ ፈጠር ከና ያትሽ እና የባለቤትሽን ለነገሮች ወንዶቹ ስለማይቀየሩ ችግር የለውም። ለምን አይቀየሩም? ወንድም እኮ ይቀባል ዘንድሮ ጥፍሩን ተሰርቶ ፔዲኪሩ ሜዲኪሩ እናም ተሰራርቶ። እኔ ኪሩ ኪሩ የሚባለውን አላውቅም፣ ግን ወንዱ ምን ቢሆን መሰረቱን አይለም። ብቻ ወዲያ ማለት ወዲያ። አሁን እኔ እያልኩ ያለሁት ተበድሬም ተለቅቼም የሚለውን ነገር ሳይሆን እዚህ ደረጃ እስከምትደርስ ትዳር ለመያዝ እስከምትወስን በቀን ድረስ እንዴት ገንዘብ አይኖረህም? ገንዘብ ከሌለህ ለምን ታገባለህ? ሲጀመር እንዲ አብሬ ላፈራ ለምን የሽቦ አልጋ አይሆንም? ገባሽ? ሽቦ ላይ ተኝተን በጋራ ለምን አትበደሩም እንዴ? ደስታችሁ አይደል እንዴ? ወይ ደግሞ ባላችሁ ሰዓት ኖራችሁ ለምን አትበደርም? ከየሰው በየሰው ቤት ባካችሁ ላገባ ነውና በድሩኝ እያልኩ ባንክ መስሪያ ቤት አያበድሩ አየሽ? እንደ አንዳንድ መስሪያ ቤት እኮ ላገባ ነው፣ ይኸውልሽ ይህን ያህል ብር ለሰርግ ይላል ባንክ። ለሰርግ ከየቦታው ተበድሬ ተበድሬ ልክ በማግስቱ እየወጣ ስድስት ሰዎች በር ላይ እስቲ የሽንኩርቱን፣ እስቲ የሱፉን፣ እስቲ የቬሎውን። እንዴት እኔ ምንም የለህም! እንዴት ባዶ ኪሱን ሰው እንደሚታነቅ ሰው ይኖራል። እና አካውንታንት ነው እና እንደ ነገ ገባ እንደ ዛሬ ኦዲት እየተደረገ ነው፣ እና የመጨረሻ ጨንቆታል። ከዛ በቃ ድግሱ ተደገሰ፣ ተዘጋጀ፣ ገንዘብ ተበደረ። ልብሶቹ ራሱ በዕለቱ የሚለብሰው ልብስ ራሱ እንትኑ ምንድን ነው እሱ ሙሉ ልብስ፣ ያኔ ክራይ አልነበረም፣ በዱቤ በዱቤ ገዛ። ለልጅቷ የሚሰጥ ስጦታዎች በሙሉ ጥሎሾቹን ሄደን ጨርቆስ ተከራየን። የክራይ ጥሎሽ በቃ ተሟላ፣ ሻንጣ ምናምን ነገር። ከዛ ሚዜዎቹ ጠፉ። እና እኔ ነኝ ሚዜው፣ እና አንድ ደግሞ ጓደኛ አለኝ እሱ። ከዛ ደግሞ በኮንትራት ታክሲ እንሄድ ነው። የኮንትራት ታክሲ ሾፌሩ እንደ ሚዜ ቆጥረን እዚጋ ሁሉ ልብሱ ተቀዳዷል። የኮንትራት ታክሲ ሾፌሩ እሱ የመጨረሻ ላይ ተደሰተው፣ እና ሲጨፍር ምን ሲል ራሱ በጣም የሚገርም ነው። እና ከዛ ሰርግ አላስገባ ብለውን፣ አሁን አናስገባም ሰርገኛ ለጥሎሽ አይባልም። ግን እነሱ ሲያዩን ድቅቅ ስንል የመጨረሻ ተናደው ነው መሰለኝ አናስገባም ሰርገኛ አይነት ነገር ብለው አይባልም። ብቻ አላስገባ ብለውን፣ በእናታችሁ በእናታችሁ ብለን ለምነን ገባል። ከዛ መጨረሻ ላይ እሱ አለፈ። የሰርጉ ቀን ከፍ ያለ ቦታ ላይ ቁጭ ብለን እኛ ቁልቁል ስንመለከት እኔ እንዲያውም ይሄ ምግብ አነሳውና በጣም እርቦኛል፣ ለሆነ ሰው ሰጥቼ ሄጄ ላነሳስል የለም ቺ አልቋላ፣ ንድድ ብሎኝ ቁልቁል ቁል ስንመለከት ሰው ይዙ ያደርጋል። የሚሰማው ለእኔ የሚሰማኝ እርቦኝ የለ አኝ የሚለው ድምፅ ነው፣ ሌላ ነገር አለ የሚሰማኝ? ከዛ አየው አየውና ሰርግ ማለት ሁለት ሞኞች ከፍ ያለ ቦታ ላይ ተቀምጠው ሀብታቸውን ተምች ሲበላው የሚያዩበት መድረክ ነው የሚል ሀሳብ ወደ ውስጥ የመጣ። አይገርምሽም? ከዛ ደግሞ ይሄ ነገር እውነት ነው ብዬ ያሰብኩት ምን እንደሆነ ታውቂያለሽ? አገባ መልስ ይኬዳል፣ አለ መልስ ተሄደ። እና የልጅቷ ቤተሰቦች ደግሞ ብር አላቸው ምናምን፣ ሞቅ አርገው የደገሱት ከዛ በማልሱ ማግስት እንግዲህ እኔ እንደሚዜነት እንደምናችሁ ደህና ናችሁ ለማለት ሄድኩኝ። ምን ቢሆን ጥሩ ነው? የሻይ መግዣ የላቸው የስኳር ባልና ሚስት እምሽክ አድርገው ጨርሰው ብራቸውን። እንግዳ ሲመጣ ሻይ ጠጣ ምናምን የለም፣ ፍራንክ የለም። ከዛ አንዱ መጥቶ ኳኳኳኳኳ ያደርጋል። የሙሉ ለብሶን ብሩን ላክ ጨረሰዋ ብሩን፣ በድግስ እንዴ፣ አላሰበበትም። እኔ ምን አውቃለሁ። ከዛ ደግሞ አንደኛዋ ትመጣና ታንኳኳና የወሰድከውን ብር ላክ። ሙሽሯ ምን እንደሚሰማ ታስቢ። ቀስ ብዬ ሹልክ ብዬ ወጥቼ ወደ ቤቴ። ከዛ ቀን በኋላ አልሄድኩም። ምክንያቱም ለትዳራቸው መፋታት አይነተኛና ብቸኛ መንገድ ይሆናል። ምክንያቱም በብድር ነው የተደገሰው፣ አበዳሪዎች መምጣት ጀምረዋል። ተመልካቾቻችን እናንተ ምን ትላላችሁ? ከጓደኛ ከቤተሰብ፣ ከወዳጅ፣ ከጓደኛ፣ ከሁላችሁም ጋር ሆናችሁ ተወያዩበት፣ አውሩበት። ሰርግ ያስፈልጋል አያስፈልግም፣ የሚወጣው ወጪስ ተገቢ ነው አይደለም? የሚለውን ተወያዩበትና ኮሜንት ስራ አስቀምጡልን። ለዛሬኛ እዚህ ላይ እናብቃ። ሳምንት ሌላ አረስ ይዘን እንገናኛለን። በፕሮግራማችን እንደተደሰታችሁ እና እንደተዝናናችሁበት ተስፋ አደርጋለሁ። ለመወያያ ያክል ያነሳ ነው። እናንተስ ምን ትላላችሁ? የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ስል በነገራችን ላይ ላይክ፣ ሰብስክራይብ፣ ሼር፣ ሱፐርታንክስ ውስጥ በመግባት ልታበረታቱ ትችላላችሁ። መልካም ጊዜ ይሆንላችሁ።